የዓለማቱ ጌታ ምስጋና ይገባው። አምሮ ተጨንቆ ሲጠይቀው ባሪያው የተበዳይ ዱዐን ፈጥኖ ለሚሰማው የባና ግፈኛ እንዲሁም ቮሊሞች ሰውን ስትበድል በየአጋጣሚዎች ማንም አያውቅብኝ ሊብቅነኝ እያለች በዓለማቱ ጌታ ቁጥጥር እንዳለች ማሰብ የተሳና ትሙትት ድክም ያለች እንደምትዋረድ ማሰብን ያልቻለች ሰዓት ቀረ ተደብቃ አጅሬው ተያዘች አልহামዱሊላሂ እንኳን ተዋረደች በአገር ባደባባይ እንኳንም ታወቀች ሰውን እንዳትሸውድ ጨዋ የመሰለች የሚያውቅስ ያውቃታል ምንድን እንደሆነች ላዋን ተሸላልማ ለአንድ አንድ ሰዎች ዘርፋቸው እንዳትሄዲ እነዚያን ምስኪኖች አልহামዱሊላሂ እንኳንም ታወቀች ከእንግዲህ በኋላ ነቂ ትነቃለች በረመድዋን ወር

የእርጃ በሽታ በተናወጣቸው በመረጃ እጥረት ውርጭ በመጣቸው በአንዳንድ ወፈፌዎች ሀያ በለላቸው ቅናት ምቀኝነት ቅጥል ባረጋቸው በመረጃ መግጠም አቅም ባጠራቸው የውዱ ሸይኻችን ቻናሎች ተሰርቀው ነበር። ሰለፍዮች ሀሳብ ውስጥ ገብተው

እጋብና ኩራት ወጥሮ ለያዘው ማጭበርበር ስርቆትን ስራውን ላረገው ድሮም ወንጀለኛ መጨረሻው ይህ ነው። ሳት ቀረ ተደብቃ ተያዘች አጅሬው። የራሱ ሳካልከኝ አይተኸው ምስሉ ላይ ውሳ ሳካልከኝ አይተኸው ምስሉ ላይ እኔ ለሃለሁኝ ወንድም ንቃዚ ላይ ቢኖረውማ እራስ መጭፈራል። ይህን በመረጃ ነበር መጥቶ የሚጋፈጠን ሲም ካርድ በመስረቅ በማጭበርበር ሳይሆን ነገሩ መረጃ ይጠይቃል እውቀት እንደው ዝም ብሎ ዘሎ አይገባበት። ደሞን ነርሱ ለዚህ ብቃቱ የላቸው። ያው እንደለመዱት ቢጠና መስረቅ ነው። ከስር መሠረቱ ሰርጾ የገባቸው በደምብ የተረዱት ሞለው ነው። አድቀው ከታች ዙሮ እስከ ላይ ማጭበርበር ተልቢስ ነው። ሰርቆትና በደል ሰዎች መግፋት ነው። የውቀቱማ ነገር እንደምናውቀው ነው። ግን ዋናው ሐሳቤ አሁን ላይ የምለው ሳትጠር ተደብቃ ሰማማ ሌብዬ፣ ሰማማ ሌብዬ፣ ግን አንድ ልበልህ፣ የሚስክንን ገንዘብ ከምትወስድ ሰርቀ ማጭበርበር ክልክል ነው እያልክ ያወራ ውስጥህ ተጨማልቆ ላይ ይህን ሸፍነህ ቻናልም ከምትዘርፍ ሲም ካርድ ያስወጥተህ እንዲ ውቀተኛ ሰው ሀከረጥኩ ብለ ምንም በማታውቀው አዋቂ ሰው መስለህ ይህን ከምትሰራ እሰው ፊት ተዋርደ አዲቦ መቀመጥ ነበር የሚሻለ። አዲቦ መቀመጥ ነበር የሚሻለ

ይህ ብቻ እንዳይመስልህ። ንቃ ማ ሌብየ፣ ሌብነትም አታውቅ ንቃ እንጂ አንተየ፣ በደንብ አስብማ አንተ ወንድምየ። ማንኛውም ሥራ ዕውቀት ይጠይቃል። እንደው ዝም ብሎ ዘሎ መች ይገባል? እገባለሁ ያለም እንዲህ ይቃለላል። የዓለማቱ ጌታ ልኩል ይሰተዋል። ሌብየ ስማማ ቁማ ሐስባት የብየ ሰማማ ቁማ ሐስባት ግን እኔ የማውቀው ወዴል የጭነት መጫን እንዲሆን ነው ድንጋይም ሆነ እንጨት ውሃም ሆነ ቆሻ እንዲሁም ዱቄት ግን በጣም ገረመኝ መህዱ ስርቆት፣ ሸክምና ጭነቱን ስራውን ትቶት እንዴት እንደገባ ወዴዝክ ስርቆት። ግን ምን ያርግ ብለህ ጭነት በዛበት ጦሳና መንጀል ቅልብ አስመለጡት፣ ጦሳና መንጀል ቅልብ አስመለጡት። እርሱማ መስሎት ነው መውጫ ከጭንቀት ሰውነቱ ወዴል ጭንቅላቱ ሞራ፣ ስርቆት አትሳካም ጭራሽ ከርሱ ጋር አይገባ፣ በደጃፍ በራፉ ይዘጋል አይሾልክ በመስኮት። ሰውነቱ ወዴል ሌላ ስንትን አይዝ አስተሳሰቡ ቂል፣ ስርቆት እንዴት ብላ አጥቢድም ከርሱ ጋር ሲሰርቅ ተይዞ ካልሆነ መወገር። ወዴል ለዚህ ነገር ባይኖረውም ችግር፣ ወዴል ለዚህ ነገር ባይኖረውም ችግር።